እኔ ሀይሚ ላይ በጣም ቅር ስለተሰኘሁባት ነው ዛሬ የመጣሁት። ይህንን ቪዲዮ እስከ መጨረሻው ከኔ ጋር ሁኑ። አንድ ፕራንክ ነው ያደረገው እሱ ቡሩኬ ማለት ነው። ለምንድን ነው በዚህ ልክ እንደዚህ የምትሆኙ? አንቺ እያልሽ ያለሽ ከቡሩኬ መለየት ነው። መለየት የሚፈልግ ሰው እኮ እንደዚህ አይደለም። ፍጾሳሁን ይዘሽ ብሩኬ ጋር መምጣት አይጠበቅብሽም እኮ ከቡሩኬ ጋር እንድትለይ ፈልጌ አይደለም። ግን ነገሯ ነገረ ሁኔታዋ በቃ መለት እንደሚፈልግ ነው ምናምን። ሰላም ሰላም ሰላም ሰላም ሰላም፣ ውድና የተከበራችሁ የእኔ የአቢቲው ፋሚሊ እንዴት ናችሁ? ደህና ናችሁ? እኔ ያለሁት እግዚአብሔር ይመስገን፣ እናንተም በያላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ዛሬም ተመልሼ በአንድ ቪዲዮ መጥቼ ያለው ማለት፣ ዛሬ የመጣሁበት ቪዲዮ ያው ሰሞኑ እያያችሁ ነው፣ በቡርኪና በሀይሚ ዙሪያ እየተፈጠረ ያለው። እኔም በእነሱ ቤት ከመጣው ትንሽ ቆይቷል። እና ትላንትና ያሉኝን ንብረ ከአንተ የሰጠኝን ስጦታዎች ውሰድልኝ ምናምን ስትለው ቪዲዮ አይታችኋል። እና በሱ ቪዲዮ ላይ አንዳንድ ሀሳብ ለመስጠት ነው ማለት ግር ቅር ያለኝ ነገር ስላለ እኔ ሀይሚ ላይ በጣም ቅር ስለተሰኘሁባት ነው ዛሬ የመጣሁት። እና ፋሚሊ ይህንን ቪዲዮ እስከ መጨረሻው ከኔ ጋር ሁኑ እና ሀይሚ የእውነት የውነ የምሬ ነው የምላችሁ በጣም እንትን እያለች ነው ሀይሚ። እኔ የማላቃ ሰው ነው እየሆነችብኝ ያለችው እርግጥ ነው። እናንተም ጋር እንደኔ አይነት ተመሳሳይ ነገር ነው የምታዩት ወይም ደግሞ የሚፈጥርባችሁ። ሀይሚ በማጠብቋት መንገድ እንደዚህ ትሆናለች ብላችሁ በማጠብቁት መንገድ ነው እንደዚህ እየሆነች ያለችው። የኮ በቃ እንትን ነገር ነው። ከዚህ በፊትም ብዙ አይነት ፕራንክ ተደራርገው ነበር እና ያው ፕራንክ እንደመሆኑም ጭምር በቃ ፕራንክ ስለሆነ ተላለፉ፣ ቢጣሉም በይቅርታ ተላለፉ። እና ሀይሚ ምንድነው የናክል ማካበድ? እኔ ሀይሚን ለቆጣት ምናምን አይደለም። እንደ ሴት ሊሰማት ይችላል። እና አንድ ፕራንክ ነው ያደረገው እሱ ቡሩንኬ ማለት ነው። ለምንድነው በዚህ ልክ እንደዚህ የምትሆኙ? አንድ ፕራንክ ነው ያደረገው እንደ ማንኛውም ሰው ሌላ ጊዜም እንደምትደራረጉት ፕራንክ አደረገሽ እንጂ ሌላ ምን ያደረገው ነገር አለ ሲጀመር? አንቺ እያልሽ ያለሽው ከብሩኬ መለየት ነው አይደል? መለየት የሚፈልግ ሰው እኮ እንደዚህ አይደለም። ስጦታውን ይዘሽ ብሩኬ ጋር መምጣት አይጠበቅብሽም እኮ ወይም በሰው ለሰው ፍጽ አለ፣ ለፍጽ ሰጥተሽው እኔ ከዚህ በኋላ እሱን ማስታወስ አልፈልግም እሱን የሚያስታውሰኝ ነገሮች ወስደሽ ስጣቸው ምናምን ማለት ትችያለሽ እኮ። ማለት ለፍጽ መስጠት ትችያለሽ አንቺ ብሩኬ ጋር ብሩኬን ማግኘት ለምን ፈለግሽ? አንቺ መለየት የምትፈልግ ነገር ከሆነ ብሩኬን ማግኘት እኮ አይጠበቅብሽም እና ማለት እኔ ከብሩኬ እንድትለይ ፈልጌ አይደለም። የምሬ ነው ምላችሁ ከብሩኬ ጋር እንድትለይ ፈልጌ አይደለም። ግን ነገሯ ነገረ ሁኔታዋ በቃ መለየት እንደሚፈልግ ነው ምናምን እያ አክት እያደረገች ያለችው እና መለየት የሚፈልግ ሰው እንደዚህ አይደለም። ሌላው ደግሞ የምሬ ነው ምላችሁ የትግስት ጥግ ያየንበት ብሩኬን እኔ ብሩኬ ማላቀው ሰው ነው የሆነብኝ። ማለት በቃ በጣም ትግስቱን የምረን ነው ብላችሁ ይህንን ቪዲዮ ማለት ነው ይህንን ቪዲዮ ብሩኬን ጋር ሀይሚ ጋር ስለምልክላቸው ስለሚያዩት ኮሜንቱን እየገባችሁ ብሩኬ ብሩኬ ብላችሁ ትጽፉልኛላችሁ። የምሬን ነው ፋሚሊ። በቃ ከሌላው ጊዜ በተለየ ኮሜንት ብሩኬ ብያላችሁ ብቻ ትጽፉልኛላችሁ። የትግስት ጥግ ያየንበት መታገስ ምን ያህል እንደሆነ እያየን ያለነው ቡሩኬ ላይ ነው፣ እና እኔ ቡሩኬና ሀይሚ መቼም ይለያያሉ ብዬ ማስባቸው ሰዎች አልነበሩ፣ ማለት አሁንም አልተለያዩም፣ ግን በቃ ሀይሚም ነገሩን አካባቢዳ ምናምን ለመለያት እስከ ጫፍ ነው ያደረሱት፣ እናውቃለን። የቡሩኬ እናትም ለሀይሚ አደራ ሰጥታት ነበር፣ የሀይሚ አባትም ለቡሩኬ ሀይሚን አደራ ሰጥቶት ነበር። እና መቼም ሚለያያሉ ብለን የማናስባቸው ሰዎች ናቸው። ቡሩኬ ያለ ሀይሚ አይደምቅም። ሀይሚም ያለ ቡርኬ አይደምቅም። እንደዛ ሲሆኑን እንጂ ጨረቃ ሆነው መስለው ጨረቃ መስለው መስሎ የሚታዩን ጨረቃ መስሎ ሲመጡ የምናየው እንደዚህ ተጣልተው ምናምን አይደለም። ይሄ ድንች የመሰለ ደሞ ዳኒ ሮስት የሚባል ሀይሚ ሃይሚ ከሱጋስቶን መቼም አያምርባትም፣ አቶንም ሲጀመር ማለት ነው። እሷ ሆናለው ብትል ከቡርኬ ጋር ተለይታ ብትሆን ራሱ እኛ አንፈቅድላትም እኔ አልፈቅድላትም ሃይሚን ማለት ነው እና ዳኒ ሮስት ምትባል ሰውዬ የምታርፍ ነገር ከሆነ ከሃይሚ ህይወት የምትወጣ ነገር ከሆነ ተውጣለ ሃይሚም ደግሞ በተረጋጋ መንፈስ ነገሮችን ማሰብ ማስተዋል አለብሽ አንቺ ከቡርኬ ጋር ስትለይ ማየት አንፈልግምኛ ያንቺ አንቺ የምትደምቂው ከቡርኬ ጋር ስትሆኚ ብቻ ነው ብሩኬም ምትደምቀው ከሃይሚ ጋር ስትሆን ብቻ ነው። ማለት አንተ እንደሰው እንደሰውኛ በጣም ለምህናታል። እየለመንካት ነው፣ ትዕግስትህንም እያሳየሃት ነው። በቃ ምን ልበላችሁ የትዕግስት ጥግ ያየንበት። ሃይሚ ራሱ ምን እንዳሰበች አላቅም። እንደዚህ እንደ አንዳንዶቹ እንካ ከአንተ ጋር መለየት ፈልጋለሁ ምናምን በቃ እንደሚለው ምነዋት ምናምን ነበር መሰለኝ። አሰበችው አላቅም። እኔ ብሩኬ እንደ ማንኛውም ሰው እንደ ማንኛውም ፍቅረኛ ለመናት ለመናት፣ እሷ ደግሞ አልሰማም ስትል በቃ እሱም ወንድ ነው ይቆርጥላታል። አንድ ቀን አልፈልግሽም ቢላት እኮ እሷ እስከ መጨረሻው ትጎዳለች። እንትና ጋ ከዳኒ ጋ ሆና እንደ ቡርኪ መቼም ነጻነት አታገኝም፣ መቼም የማይሆን ነገር ነው። ባለፈውም ሁለት መቶ ሺህ ምናምን አንቺ ሲጀመር እንዴት ነው እሱ ሊያንቺ ሁለት መቶ ሺህ ሰብስክራይቦች ሊያከብርልሽ የሚችለው? የማይገባው ሰው ከሆነ የማይገባሽ ቦታ ነው አንቺ ራስህ የተገኘሽው። እሱም አንቺ ላይ ያከብርልሽ የሚችለው ቡሩኬና ቡሩኬ ብቻ ነበር ዳንኤል። እሺ አንቺ በማታውቂው ነገር አከበረልሽ እንዴት? እሺ ብለሽ አንቺ እሱ ሲያከብርልሽ እንዴት እሺ ትያለሽ? አሁን እኮ በአንቺና በሀይሚና በቡሩኬ ያለው ክፍተት በጣም እያሰፋሽው እኮ ነው ያለሽው። አንቺ ነሽ እንደዚህ እንዲሰፋ እያደረግሽ ያለሽው አንቺ ዳኒን እሺ ባልሽው የሆነ ነገር እናርግ ወይም ደሞ እንገናኝ ባለሽ ቁጥር ከተገናኘች ካገኘሽው አንቺና ቡሩኬ ላይ ያለው ነገር በጣም እያሰፋሽ እኮ ነው ያለው። አንቺ እኮ ከቡሩኬ ጋር ሶኚ ከዳኒ ጋር ሶኚ አያምርብሽም፣ አምርብሽም። ወይም ደሞ ከቡሩኬ የጎደለብሽ ነገር ምንድን ነው እኮ አሁን አንቺ? በእርግጥ አንዳንድ ኮሜንቶችን ለማየት እሞክራለሁ አነባለሁ። እና ብዙዎች ኮሜንት ላይ እየገባችሁ ሀይሚ ከቡርኬ የጎደለባት ነገር አለ፣ እንደዚህ እንደ ማንኛውም ፍቅረኛ አፈቅርሻለሁ ብሎ አታያቅም ምናምና ምስትሉ ነበር እና ግዴታ ሚዲያ ላይ ወጥቶ እንደዚህ እንደ አንዳንዶቹ አፈቅርሻለሁ ብላንቺ ሞታለሁ ምናምን ማለት እኮ አይጠበቅበትም። በቃ ማፍቀር በውስጥ ነው እንጂ እንደዚህ በመናገር አይደለም። ሀይሚ እናቃለን። ይሄ እርግጠኛውኝ የምነግራችሁ ቡርኬ ሀይሚን ያፈቅረዋታል፣ እሷን ታፈቅረዋለች እና ከዚህ የተለየ የጎደለብሽ ነገር ምንድን ነው? ሀይሚ አንቺ ከቡርጊ ተለይተሽ ከዳኒሮስ ጋር የምትሆኝበት ምክንያት ምንድን ነው? እኛ ያልገባን ነገር አለ፣ ንገሪን እስቲ። ከምታውቂው ነገር ወይም ደግሞ የጎደለብሽ ነገር ካለ ንገሪን እና ሀይሚ ደግሜ ልሽ አለው። ብዙ ሰው የሚያለሽ ነው። ብዙ ሰው በአንቺ አዝኗል። አሁን ላይ አንቺ ነው ሁሉን ጥፋተኛ እያደረገሽ ያለው። ይሄ ደግሞ እንዲሆን አንቺ ነሽ ያደረገሽ ያለሽው፣ በቃ መፍቀድ የለብሽም ለምን በሰው በኩል ጥፋተኛ ሆነሽ ለመታየት ትሞክሪያለሽ? ነገሮችን አስበሽ ከቡሩኬ የጎደለብሽ ነገር ካለ በቃ ማስተካከል ያለበት ነገር ያስተካክላል እንጂ መለየት ምርጫ አይሆነውም። በቃ አንተም ቡሩኬን ደግሞ እንደዚህ አይነት ድጋሚ ስህተት ላለመስራት። ይሄኮ በቃ ምንም ነገር አይደለም፣ እስከዚህ የሚያደረስ ነገር አይደለም። አንድ ፍራንክ ነው የሰራው፣ በቃ በይቅርታ መታለፍ ነው። የማይሆን ነገር ከሆነ ማለት ነው እንጂ የተለየ ነገር ሲያደርግ ምናምን ነገር አላየሹም አላሹም፣ አይደል በቃ ነገሮችን አሁንም ደግሜ እልሻለሁ፣ በተረጋጋ መንፈስ አስቢ። ዳኒ ሮስትም አንተ ማርፍ ካለብህ ታርፋለህ። በቃ ይሄ የማይሆን ነገር ነው። አንተ ከቡርኬ ሀይሚን ከቡርኬ ንጥለ ለራስህ ለማድረግ አትሞክር። በቃ አንተ ህይወት ያለ ሰው አይደል ሶስት ያለች ከሷ ጋር ምን ትችላለህ እኮ በእልህ ሀይሚ ሌላ ነገር እንድታደርግ አንተን አትበላት። እና ፋሚሊ የምሬ ነው ብላችሁ፣ በቀጣይ ቪዲዮ እንገናኛለን። ታርቀው ነው የምናያቸው። ሁላችሁም በያላችሁበት ሰላማችሁ ይብዛለኝ። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ።